አላህ ሱብሃነሁ ወተዓላ ኢኒ እኔ እናንተንም አላህ ብለው የሚዋደዱ ሰዎች አላህ ያርገን። አላህ ሱብሃነሁ ወተዓላ አልአህላኡ የውመኢዝን በዕዱሁም ሊበዕድን ዐዱውን ኢለል ሙተቂን የሚዋደዱ ሰዎች ጓደኛ ሞች የቅያማ ለት እርሰ በርሳቸው ጠላት ናቸው አላህ የሚፈሩት ሰዎች ሲቀሩ ይላል አላህ። እንግዲህ ውዴታችን መሐባችን፣ ፍቅራችን በአላህ ፍራቻ የተገነባ ከሆነ ፍሬው እጅግ በጣም ያማረ መሆኑ ነው። አላህ ስብሃነ ወተዓላ በቁራኑ ያስቀመጠው ማለት ነገር ግን በሌላ ጥቅማጥቅም፣ በዱንያዊ በተለያዩ አላህ በማይ ፈግዳቸው ነገሮች ከሆነ ግን እንደዛው ዘለቄታ ያሌለው ፍሬ ያሌለው ምንም ዋጋ የሌለው መሐባ ሆኖ ይቀራል ማለት። ስለዚህ ለአላህ ብለን መዋደድ አለብን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የቅያም እለት ሰባትን ሰዎች አላህ ጥላ ስራ አረጋቸዋል አሉ። አንደኛው ከሰባቱ ለአላህ ብለው የሚዋደዱ ሰዎችን ነው የጠቀሱት ማለት ነው። የቅያም እለት አይነል ሙተሐቢና ሊጀላሊ። ለኔ ለና ለኔ ብለው የሚዋደዱ ሰዎች የት አሉ? በማለት አላህ Subhanahu Wa Ta'ala ያውጃል ይጣራል ማለት ነው አልየውም ወዝልሁም في ظلي یوم لا ظل إلا ظلي ዛሬ በእኔ ጥላ ስራ አረጋቸዋለሁ ማ የኔ ጥላ እንጂ ሌላ ጥላ ባልለበት ቀን በማለት አላህ Subhanahu Wa Ta'ala እነዛ ለአላህ ብለው የሚዋደዱ ሰዎችን ይጠራል ማለት ነው። አሂበት ፊላህ ስትወጂ አንድ ብላችሁ ስትዋደዱ የእውነት ላኢላሃ ኢለላ ስላለ የአላህ ባሪያ ስለሆነ የአላህ ወዳጅ ስለሆነ የረሱሉ ሰለላሁ አለይሂ ወሰለም ወዳጅ ስለሆነ የሀቅ ነገር ወዳጅ ስለሆነ የምትወደው ከሆነ ፈድሉ ይሄ ነው። ለዛ ነው ከሰለፎች መካከል ሐሰን አልባስሪ ረሂመሁላህ የምንላል ወዳጆችን አብዙ ለአላህ ብለው የሚወዷቸውን ሰዎች አብዙ ለአላህ ብላቸው የምትወዷቸውን ሰዎች አብዙ፣ ምክንያቱም የቅያም እለት ሸፋ ይሆናሉ፣ ከላህ ጋር ያማልዷቸዋል፣ ያስታርቋቸዋል በማለት ይናገራሉ ማለት ነው እና ለአላህ ብለው መዋደድ ፈድሉ በጣም ብዙ ነው። ዛሬ ግን። ያለው ዋቄ ያለው ተጨባጭ በጣም አሳዛኝ ነው። አንድን ሰው ስንወደው ከበስተጀርባው ማን አለ፣ ምን አለ፣ ምን አረግልኛል የሚለውን የዱንያዊ ቁሳዊ ነገሮችን በማሰብ በማጥናት ነው። ይህ መሆን የለበትም። አብደላህ ከላ ኢላህ ኢላላህ መስፈርቶች አንዱ አልመሐባ ነው፣ ውዴታ ነው። ማንን ነው የምንወደው? ወደው አላህ ሱብሓነሁ ወተዓላ ላ ኢላህ ኢላላህ ነው። ዳል ላ ኢላህ ኢላላህ ያሉ ሰዎችንም እንወዳለን ማለት ነው ስለዚህ ይሄ ውዴታ የሚባለው ነገር እንደው ስሙ ብቻ መሆን ወይም ደግሞ በሆነች ቁንጽል ነገር አይደለም። ማለት ሰፊ ነው። ስትወደው መጥፎ ነገር ሲገጥመው የሆነ እንቅፋት ሲነካው የሆነ ችግር ሲደርስበት ምትሳሳለት፣ የምትጨነቅለት መሆን አለበት። ማለት ላ ዩእሚኑ አሐዱኩም አሉ የአላህ መልእክተኛ ያንዳችሁ ኢማን ሙሉ አይሆንም ሀታ ዩሂበ ሊአኺህ ማዩሂብ ሊነፍሲህ ለራሱ የሚወደውን ነገር ለወንድሙ እስከሚወድ ደረስ አሉ የአላህ መልክተኛ ዐለይሂ ሰላም። ስለዚህ ይህንን ውዴታ ሁላችንም ልንከስብ ይገባል። ማለት ሁላችንም ይህንን ለማግኘት መጣር አለብን። ሁላችንም ጥረት ማድረግ አለብን። ያ ሲሆን ሀቂቃ መስጂድ ስንመጣ፣ ወደ ኸይር ቦታ ስንሄድ የትም በምንሄድበት ሰዓት ፍቅራችን እያበበ ኢባዳ በምንሰራበት ሰዓት ጡማኒና ያለው ኢባዳ ጓደኞቻችንን ወንድሞቻችንን ለማግኘት ጉጉት ይኖረናል ማለት ነው። ዛሬ ያለው ተጨባጭው እውነት ይሄ ነው። ወንድሞቻችን ችግር ላይ ሲወጥቁ፣ እሰይ እንኳን ወደቁ፣ እጠብቀው ነበር፣ ሊወጥቅ ነበር ምናምን ከምን ከምንል ለምን ወደቀ እኔ እያለ ወንድሙ ለምድን የተሳሳተው ብለን ያን ስተት እንዳይደግመው በዛ ስተት ዳግም እንዳይወጥ ጥረት ማድረግ አለብን እንጂ የወንድማችን መውደቅ ሊያስ ደስተን አይገባም። ኢማናችን ሙሉ የሚሆነው ለራሳችን የምንወደውን ይር ወንድሞቻችን እንዲያገኙ ጥረስ ስናደርግ ነው። አላህ ይወፍቀን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።